አሁን ላይ ትንሽ ሶሻል ሚዲያ ላይ ስክሮል አለ፣ አሁን ላይ ትንሽ ከጓደኞች ጋር ፈታለበት። ዩኒቨርሲቲ በነበረኝ ቆይታዬ አንዳንድ ሶሻል ሚዲያ ላይ አክቲቭ ነበር። አንድ ነገር በጣም እንቅ ማወቅ ያለብን ነገሮችን ማዘግየት፣ ማድረግ ያለብንን ነገር በጊዜ አለማድረግ ስንፍና ብቻ ያስቡት። ኦልሞስት ወደ አምስት ዓመት ካውንት አድርጎብኛለው። መክብብ ላይ እንዲህ ይላል፣ ነፋስን የሚጠባበቅ አይዘራም፣ ደመናን የሚመለከት አያጭድም ይላል። በአጭሩ እንዲህ ነው፣ ፍጹም ትክክለኛ ጊዜ እስኪመጣ ብሎ የሚጠባበቅ ሰው አንድም ነገር ሳያደርግ ጊዜው ያልፋል ማለት። ወይም ፕሮካስቲኔሽን ነው ዛሬ የምናወራበት ይሹ። ኦልሞስት ሁላችንም ማለት በሚባል ደረጃ በዚህ ጉዳይ እንቸገራለን። ነገሮችን የማዘግየት አባዜ ወይም ፕሮካስቲኔሽን ነው ዛሬ የምናወራበት ይሹ። እውነቱን ነን እንነጋገር፣ ውስጣችን እያወቀ እጅግ በጣም አስፈላጊ እንደሆነ እያወቅን እየተረዳን በኋላ አደርገዋለሁ ያለን ያዘገየናቸው ስንት ጉዳዮች አሉ። እኔ በዚህ ጉዳይ በጣም ብዙ ተከትሬም ተፈትኝም አውቃለሁ። በጣም ማስታውሰው ግን ዩኒቨርሲቲ በነበረኝ ቆይታዬ አንዳንድ ሶሻል ሚዲያ ላይ አክቲቭ ነበርኩ። ቴሌግራም ላይ ሳን፣ ቲክቶክ ሲመጣ ቲክቶክ ላይ በጣም አክቲቭ ሆኜ ኮንተንቶችን ክሬት አደርግ ነበር ዘን ግራጁዌሽን ይደርሳል ግራጁዌሽን ላይ በጣም ቢዚ የሚያደርጉ ብዙ ሎዶች ይበዛሉ ፕሮጀክቱ ምኑ ማይንዴ ከዛ ቢዚ ከመሆን ጋር ተያይዞ ይህን የሶሻል ሚዲያ አክቲቪቲን እየቀነሰ መጣ ፖስት ማድረጉ ዘን ብዙዎችን አፕሮች አድርጎ ካውንስል ማድረጉ ምናምን ፌድ እያደረገ መጣ ማለት ነው ማይንዴ ምን አዳፕት አደረገ ዌል ብዙ እየደከምክ ነው ፕሮጀክት ላይ እየፈጋህ ነው። ስለዚህ ምን አድርግ? ረፍት አድርግ፣ ከሶሻል ሚዲያው ረፍት አድርግ። ቀጣይ ትሰራለህ፣ ካረፍክ በኋላ ትሰራለህ። ወይ አክሴፕት አድርጊ፣ ቀጠልኩ ማለት ነው። ዘን ማይደርስ የለም ግራጁዌት አደረግኩኝ፣ ተመርቄ ወደ ቤት መጣው፣ ፍሪ ታይም የተመለሰ ማለት ነው። ነገር ግን ምንድነው የተፈጠረው? ማይንዴ በዛው ሜንታሊቲ ቀጥለው፣ አመለካከቴ ረፍት በቃ በኋላ ታደርጋለህ የሚለውን ሜንታሊቲ ይዞ ነበር የቀጠለው ማለት ነው። እሱ ኔክስት ምን መጣ ስራ መፍጠር አለብህ፣ ስራ መስራት አለብህ፣ ገንዘብ ለማግኘት ለመኖር፣ ቤተሰብን ለመርዳት። የኢንሳይድ አሁንም የሶሻል ሚዲያውን ኮንተንት ክሬሽኑን ምናምን አሁንም ወደ ጉን አስቀመጥ፣ በኋላ ታደርገዋለህ፣ ጊዜ ይኖረሃል። ገስዋት ይሄ ኬዝ ምን ያህል ጊዜ እንደቆጠረብኝ ቁጭ ብሎ ቪዲዮ መስራት ኮንተንት ክሬት ማድረግ ብዙዎችን አፕሮች ለማድረግ መጣል ምን ያህል ጊዜ እንደወሰደብኝ አስቡት። ኦልሞስት ወደ አምስት ዓመት ካውንት አድርጎብኛል። አምስት ዓመት ቀላል አይደለም። በዛ ሁሉ መሃል አንዳንዴ ፒክ አደርጋለሁ መስራት አለብኝ መልቀቅ አለብኝ መበርታት አለብኝ የሚለውን አነሳለው ዘንሰንፋለሁ ይህን ስል የሶሻል ሚዲያን ፓርት ብቻ ነው እያልኳቸው ያለው። ዛን ሌላ ኤሪያ ደግሞ አለ። ሜቢ ስትሮንጎ የቀጠልኩባቸው ቢኮኝ ደግሞ እንደዚህ ራሴን መወቅስባቸው፣ ወይ በኋላ አደርጋለሁ ብሎ ነገሮችን ከማዘግየት አንጻር በህይወት ፒክ ማደርገው አንዱ ይህ ስለሆነ ነው። ሼር ያደርጓቸው አንድ ነገር በጣም ጠንቅቀን ማወቅ ያለብን ነገሮችን ማዘግየት ማድረግ ያለብንን ነገር በጊዜ አለማድረግ ስንፍና ብቻ አይደለም፣ ወር መጥፎ ልማድ ብቻ አይደለም፣ መንፈሳዊ ጦርነት ጨምረ እንጂ ያ መንፈሳዊ ጦርነትም ነው። ጠላት ወደ ተጠራንበት ጥሪ እንዳንሄድ፣ እንዳንተጋ፣ ማደግ ያለብንን ዓላማችንን እንዳንፈጽም ብዙ ጊዜ ምን ያደርጋል? በቆምንበት እንድንቆም፣ በተቀመጥንበት ምንም ነገር ሳንሰራ እዛው እንድንሆን ሲፈልግ ነገሮችን በኋላ አደርጋለሁ፣ ነገ አደርጋለሁ፣ ቀስ ብዬ ይሰራለሁ አሁን አሁን ላይ ትንሽ ሶሻል ሚዲያ ላይ ይስክሮላል። አሁን ላይ ትንሽ ከጓደኞች ጋር ፈታ ልበል። አሁን ላይ ትንሽ ፊልም ባይ፣ አሁን ላይ ብተኛ፣ አሁን ላይ ብዙ ምክንያቶች ይዘረዘራሉ። ይህ ሁሉ ሲሆን ግን ወደዚች ምድር የመጣንበትን ትልቁን ዓላማ እንረሳለን። ማድረግ ያለብንን መድረስ ያለብንን ግብ እንዘነጋለን። ስለዚህ ከዚህ በላይ ጊዜያችንን፣ ጉልበታችንን፣ እድሜያችንን ከሚበላ በላይ ጦርነት የለም። ያ ጦርነት ነው። ይህ ደግሞ ከጠላት የሚሰነዘርብን ጦርነት ነው። ባይብል ላይ ብዙ ክፍሎች አሉ ስለዚህ ጉዳይ የሚናገሩ መክብብ ላይ እንዲህ ይላል፣ ንፋስን የሚጠባበቅ አይዘራም፣ ደመናን የሚመለከት አያጭድም ይላል። በአጭሩ እንዲህ ነው፣ ፍጹም ትክክለኛ ጊዜ እስኪመጣ ብሎ የሚጠባበቅ ሰው አንድም ነገር ሳያደርግ ጊዜው ያልፋል ማለት ነው ሄድ ወዳለበት መድረስ ወዳለበት ግብ ሳይደርስ ሳይንቀሳል ስለዚህ እንዴት እናድርግ? እንዴት ነፃ መውጣት እንችላለን? ነገሮችን ከማዘግየት አባዜ ከስንፍና እንዴት ነፃ መውጣት እንችላለን? በጣም አጭር ሶስት ነገሮችን ብቻ ልበላት ወይ። የመጀመሪያው ጥበብና ተግሣጽን መፈለግ ነው እንዲሰጠን መጸደቅ። ያ በጣም ማወቅ ያለባችሁ ሰው ብዙ እድሜውን ጊዜውን ፈጅቶ በተለያዩ ተቋማት ውስጥ ገብቶ ጥበብ ሊያገኝ ይችላል፣ እውቀት ሊያገኝ ይችላል። ዘንድ ደግሞ ሰው በጸሎት የሚያገኘው ጥበብ አለ። ወዴት ነው የሚሰለይ? ወደ እግዚአብሔር። እግዚአብሔር ደግሞ መስጠት የሚችል ጥበብን ለሁላችንም ሊቸረን የሚችል ድንቅ አምላክ ነው። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል ያዕቆብ ላይ። ያለምንም ክራይቴሪያ ጥበብን የሚሰጥ አባት ነው። ስለዚህ ጥበብን መፈለጉ የመጀመሪያው አፕሮች ነው ብዬ ነው የማስበው። አሁን ያለንን አስተሳሰብ የስንፍና አመለካከትን የምናስወግድበት ጥበብ በጣም ወሳኝ ስለሆነ ሁለተኛው ማድረግ ያለብን ወዲያውኑ እርምጃ መውሰድ ወይ አንድ ቀን ሁለት ቀን ብሎ ወራቶችና ዓመታት ከመቆጠራቸው በፊት አሁኑ ማድረግ ያለብንን ነገር ማድረግ አለብን ማለት ነው። አስተውሉ ይህን ቪዲዮ እንደጨረሳችሁ ሊሆን ይችላሉ። ወር አቁማችሁም ቢሆን ችግር የለውም እኔ ነገር ግን ለመጨረሻ ጊዜ ያቆማችሁትን ለመጨረሻ ጊዜ በኋላ አደርጋለሁ ብላችሁ ከድናችሁ ያስቀምጣችሁትን ነገር አንስታችሁ አሁን ማድረግ ጀምሩ። ሌላው ስንፍናችንን ለማስወገድ ይጠቅመናል ብዬ የምጠቅስላችሁ ጉዳይ ምንድን ነው? እያንዳንዷን ነገር በሕይወታችን ውስጥ የምናደርጋቸውን የምንተገብራቸውን ነገሮች ለእግዚአብሔር እንደሚያደርግ ሰው ማድረግ ለእግዚአብሔር እንደሚሰራ ሰው ማድረግ ትልቅ ቫሊው ያለው በሕይወታችን ቆላስያስ ላይ እንዲል ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ ይላል። የምታደርጉትን ሁሉ ነው። ለታይታ ማድረግ የለብንም። ሰው አየኝ አላየኝ ብለን ማድረግ የለብንም። እኔ ብዙ ምሳሌ ማንሳት እንችላለን። ዳንኤልን እንኳን ብንወስድ በሰውኛ ቢሆን ኖሮ እንዳትጸልይ ተብሎ ነበር፣ ወደ አንበሶች ጉድጓድ ትጣላለህ ተብሎ ነበር። ነገር ግን ዳንኤል ያደረገው ምንድን ነው? የሚያደርገው ለእግዚአብሔር ነው እና መስኮቱን ምርክ ገብቶ ነው ሲጸልይ ነበር። እያንዳንዷን ተግባራችንን ተግተን በማድረግ በመስራት ውስጥ የምናገኘው ቃት አለ። የዛሬ ቪዲዮ ጨርሽ ያለ። ስለዚህ እናንተም ዛሬውኑ መጀመራችሁን በላይክና በኮሜንት እየገለጻችሁ ሰብስክራይብ እያደረጋችሁ ሌላ ቪዲዮ ስመለስ